ያደረገችው ነገር ስሜት ሞራልንም ይነካል። ስለዚህ ምንድን ነው እያደረገች ያለችው የሚለው ሆን በጋራ ማሰብ ያስፈልጋል። እኔ ጎን ማንም እንዲሆን ፈልጉም። ሁሌ በቃ እኔ ብቻ በዳይ ምናምን ሆኜ እንድቀር ነው የምትፈልጉት? ሁሌ እኔ በዳይ፣ ሁሌ እኔ አጥፊ፣ በቃ ሁሌ እኔ አስከፊ ምናምን ሆኜ እንድቀጥል ነው የምታስቡት? ናት። ለማንኛውም ጽጌ ናት፣ አበርታችብን። እኛ ሴቶች ሁለት ሺህ አስራ ስምንት ላይ ተደራጅተን ነው የሴቶች ጉዳይ ይዘን የምንመጣው። እኛ ወንዶች ጉዳይ የለንም ነው እናንተ እሷ ስታቃጥል የለም ዝምት ያለሽ እንዴ? እሷም ስታቃጥል እኮ ተቆጥተናል፣ እንደ እናንተ አይደለም እኛ የምንረባቁጣሽም አልተቆጣሽም። ቀለበት ለማድረግ ተንበርክኬ በዛ ልክ ዲስርስፔክት አድርገኝ ቀለበትን አልቀበለም ስትል እናንተ ምንም አላናቸው። እኔ ግን ሌላ ሰው ቀለበት ላረግ ስብል ወይ ደግሞ ቀለበት ሳረግ ሁላችሁም ጨዋችሁ። እሷ ከሌላ ሰው ጋዛጋ ሄዳ ቡታጅራ ሌላ ላይፍ ስትጀምር ዝም አላችሁ። እኔ ገና የሆነ ነገር ሳደርግ እኔ ላይ ለምን አሁን እኮ ማለት ነው። ጊዜ ስጠኝና አልፈልግም እኮ ይለያያሉ። ለምን ጊዜ እንድሰጣ? ከፈለገች ቢያንስ ጊዜውን እኮ አልጠቀመችም። እሷ ምንድን ነው ያደረገችው? ቡታጅራ ሄዳ ሌላ ህይወት ጀመረች። ስለዚህ ለምን ጊዜ ነው የምሰጣት? ምን ሌላ ህይወት ነው? ቪዲዮ ሰራች ማለት ሌላ ህይወት ነው? መስቀልን ሰበብ አድርጋ ሄዳ በቆጡ ጀምሮ እኮ

የሶስት ጥፋት ተናገሪያት እና ከዛ ስሰማሽ እኔም ደግሞ ላንድ ምክንያቱም አሁን ላይ መታችሁ እንዳለ ጥፋተኛ እያደረጋችሁ ያላችሁ ነው። አልፈልገም ያለች እሷ ሆና እኔ ጥፋተኛ የተደረጉት አይደለም። አንተም እኮ ጥፋተኛ ቀለበት ማድረጌ ነው ጥፋት እንጂ አሁን ወቅቱ ብትናደድባት፣ ብትበሳጭባት ችግር የለውም። ምክንያቱም በዛን ሰዓት ቢያለች ውሳ ስለሆነች ማለት ነው ይኸሽ የሚያወርደኝ አንቺ ደግሞ እኔ ሁለቱም ምህት ነኝ እሮሮ ብቻ ነው ያለው ያለውቦታ ግን እሷም፣ በዚህ ሰዓት በእርግጠኝነት የማረቆ በርበሬ ታጥና ለጥ ብላ የምታለቅስ ይመስለኛል። አይ ሴቶች፣ ለምን መሰለህ እኛ ወንዶች በተለይ መደራጀት አለብን ብዬ አስባለሁ። ለምን አንደኛ መሄድም የለባትም ይቅርታ መጠየቅም አለባት። የሄደችበትን ሪዝን ሳታሳውቅ እንዴት ትሄዳለች? አንድ ላይ መሄድ ይቻል ነበረ። ስለዚህ አንተ ብትናገርም ይገባል። እንደውም ትዕግስተኛ ነህ። አንዳንድ ዜና ሰምተህ ከሆነ ሰላም ትናንት ስትል እንደምን አላችሁ ባለባትም ባሮ ዝሆን ድንገት ፍቅረኛውን በቆንጨራ ብሎ ገደላት የሚባል ዜና መስማት አለባችሁ። እንዲ ታሪክ ነው የሁለቱ ጉዳይ። መልሱ እዚህ ጋ የሚገኝ አይደለም። ዋናው ነገር ትንሽ ስለተበሳጨ እናንተ የኔም ብቻ ነው የምታዩት እሷ የምታደርገውን ነገር ታውቃላችሁ ወይ እኔ ስንት ቀን በር ዘግቼ ላልቅስ ራስን ላጥፋ ላጥፋ በሚል ውስጥ መኖሬን ታውቁ ነበር ወይ እኔ እዚህ ቁጭ ብዬ ቡታ ጅራ ላይ ድንገት ላይ ብላ ያየኋትኝ የተሰማኝን ስሜት እኔ የማውቀው ምን እንዳረጋችሁ ምን እንዳረገች ታውቃላችሁ ወይ ስለዚህ ለመፍረድ የሚከብድ ነው ያለሁበት ሁኔታ ለእኔም ከብዶኛል እያለ ነው ስለዚህ ስታስቢው ሰላም በሆን ኖሮ በዚህን ሰዓት የምጭዋት አለው ዶክተር እናስገብቼ እናንተ ዚቃቃችዋት ነበር ይላል። ስለዚህ ለራሴ ቸግሮኛል፣ ነገሮች ግራ ገብተውኛል ይላል። ስለዚህ ከመፍረድ ይልቅ እሷንም ምንድን ነው ቡታጅራ ደስ ያስኬድሽ መርካቶ አካባቢ ግራ ብስታ ነበር ይላሉ አንዳንድ ሰዎች። ከዛም በኋላ ድንገት ማታ ታይታ ጠዋት ላይ ቡታጅራ ታየች ይላሉ። የዚህ ሚስጥር ምን ይሆን? ከልጅነት እስከ እውቀት አብረን ያደግ ነው ይላል ዳኒ። ብዙ ነገሮችን ውጣ ውረዶችን አሳልፈናል። እንዲህ እንዲህ ነው ልል አልችልም። አብሮ የኖረ ሰው መቼም መላመድ ይኖራል። መዋደድ፣ መፋቀር ሊኖር ይችላል። ይሄ ነው ምለው ግን አይኖርም። ድንገት አብሮኝ የኖረን ሰው ከአስራ አመትና ከዛም በላይ አብረን የቆየን ሰዎች ገና ያኔ በፓናሶኒክ ቴፕ ሙዚቃ ጀምረን ሰው ማይም ሳያውቅ ማይም ጀምረን አብረን ያደግን ልጆች ነን። ያኔ ኪሳችን ላይ ቆሎ ተደርጎ በቁርቁም እያሉ ሰፈር ላይ ዞር በል አንተ፣ ወደ ትምህርት ቤት ሄድ እያሉ ቦርሳችንን አስቀምጠን ክሊፕ እየሰራን ማይም እያደረግን አብረን የመጣን ልጆች ነን። አሁን ምን ተገኝና ነው ጥሩ ደረጃ ላይ ስንደርስ እሷ ተነስታ እንዴ ዱባይ፣ እንዴ ለንደን ይሄዳሉ፣ እንዴ ቱርክ፣ እንዴ ደግሞ ጭራሽ እዚሁ ቡታጅራ ላይ ሆና ምን እንዳደረገች ታውቃላችሁ ወይ? ጉዳዩን በጋራ እናየዋለን ሰሞኑን የሚፈነድ አዲስ ታሪክ ይኖራል እንግዲህ ይህን ለመከታተል እዚህ ላይ መልስ አትጠብቁ ዩቱብ ቻናላችን ላይ ኑና ሰብስክራይብ እያረጋችሁ መጨረሻውን አብረን እናያለን ይላል እኔም የያዘ ይዞኝ ነው እንጂ አንድ ቀን ጉዳዩ ሊያከትም ይችላል ያለም ይመስላል መሮኛል እያለ ነው ሰው በሀገር ጉዳይ ለሀገር ይዘምታል። ሰው በኑሮ ጉዳይ ለኑሮ ይታገላል። እኔ በጽጌ የከፈልኩትና የታገልኩት ዋጋ አንድ ትምህርት ቤት ብገባ ዶክተር የቴና አጥነች የጨረስ ነበር ይላል። ወደ ጽጌ ብትገለብጣት ጽጌ አልከፈለችም ዶክተር። ይህን የሚለውን ደግሞ ከጽጌ ጋ ነው የምንጠይቃት። ዩቱብ ላይ እንከታተል። ዩቱብ ሽን ሰብስክራይብ እንደሚያደርጉች ተስፋ አደርጋለሁ። በጣም ነው መሰግኑ። ሌላ ሲና አልጠበቃ ባይዘወ አንድ ቀን ስትደራደሩ የነበረው በኔ ነው፣ ታስታውሳለህ። ሁለት መቶ ሌላ ከብዬ ረተው ወይ በላቸው። የመጣት ማስተዳደር ነው ያለበት። አንቺ ሄደሽ አረብ አገር እየሰራሽ ከሆነ አንቺ የቤቱን አስቤዛ ትሙያለሽ፣ እሱ ቤቱን ሰርቶ መጠበቅ አለበት። እንጨት መፍለጥም ይችላል ከፈለገ። ስለዚህ ስራ ፈጣሪ ሆኖ መኖር አለበት ነው የምለው። ስለዚህ ወንድ ልጅ እንዳትረጂ ሳይሆን መረዳዳት ባለባችሁ ሰዓት ትረዳዳላችሁ። ግን መጀመሪያ ለቤተሰብ ራዙ አንድ ሺህ ብር ካገኘሽ መቶ ብር ረርተሽ ዘጠኝ መቶ ብር አስቀምጪው። ለምን እንደሆነ ታውቂያለሽ? ስትመለሺ በባዶ ሺልሽ በባዶሽ ስለምትቀሪ እንደ አዲስ እንደገና ሌላ ላይፍ ነው የሚጠብቅሽ። ግን ያቺን ዘጠኝ መቶ ብር ይዘሽ ከሄድሽ መቶ ብር ለህይወታችሁ መቆያ ካደረግሽ ዘጠኝ መቶ ብር ሲጠራቀም የሆነ ነገር ትከፍቺና ቤተሰብሽን እየሰራችሁ በጋራ ህይወታችሁ ይቀየራል። ለማለት ፈልጌ ነው። ለሁላችሁ መልዕክት ይሁን። ብዙ ሰዎች ቤት እንገዛላችኋለን፣ መሬት እንገዛላችኋለን ምናምን እያሉ ቤተሰብ ደግሞ አያቅም። ዱባይ እና አሜሪካንን አንድ ነው የሚያደርጉት። ለምን ፈረንጅ ያለበት ሀገር ስለሚመስላቸው። ስለዚህ የእናንተን ችግር አያቅም። አንቺ ስድስት ድስት ጥደሽ ኃይለኛ የሶማሌ ከበሮ መች ነው የምትመስዩ? የፀሐይ ብርሃንም ታጭያለሽ። እንደ ጓደኞች ሁን እንደነ ሮያል እንደነዚህ፣ አሁን ወጥተሻ ትጫወች፣ ፍቅረኛ አታገኝ ምናት ታዩ፣ ፍቅረኛውን ሁን እንደ ልብሽ፣ ቤተ ክርስቲያን ስምሽ መምጣት ውጭ ላይ ከጓደኞች ጋር በእድሜሽ መጫወታች ትምህርት ቤት አልሄድሽም። ስለዚህ አስር አመት ተቸግሮ ቀሪ ዘመኑን መኖር ይሻላል። ዘላለማዊ ሕይወት እንደገና እየተቸገሩ መኖር ይሻላል። ትንሽ ቀን ተቸግሮ ረጅሙን አመት ደግሞ በጋራ መኖር ይሻላል ነው ምለሆኔ ምንድን ነው ታለንት፣ እውነት ነው የምራ። አመሰግናለሁ በእርግጥ ምክርህን በጣም እቀበላለሁ። ያው ለጨዋታ ያክል ባመጣውም ግን ብዙዎችን ያስተምራል ብዬ አስባለሁ ምክንያቱም ብዙዎች በዚህ ሰዓት ያው የዚህ ችግር ሰለባ ስለሆኑ ማለት ነው።